ሰላም ሰላም። እግዚአብሔር ይመስገን። መምህር እንዴት አለህ? አለሁ። እግዚአብሔር ይመስገን። እሺ፣ መምህር መጀመሪያ በጣም ማመስገን እፈልጋለሁኝ ትምህርቶችህ፣ በል እኔም ተለውጬበታለሁ። ብዙም ሰው ብዙም ሰው ደም በዙሪያዬም እየተለወጡበት ነው። በአንተ እግዚአብሔር አምላክ ከዚህ ጋር የምታገለግልበትን ዕድሜና ጤናውን አብዝቶ ይስጥልን። አሜን በጸሎት አስቡኝ ዋና ትልቁ ነገር እናንተ ለመለወጥ መነሳሳታችሁ እና ስናወራ ስንመካከል ፍሬ ነገር ከተገኘበትም ጥሩ ነው ብዬ ስለማስብ ነው በጣም የሆነች መምህር ቃል ያሰማልን በጣም ነው ሰማ ሰግም አሜን ምን ነበር የደወልሽበት አላማ እሺ መምህር እኔ ስለ ህልም እንድናገር ነበር እሺ መምህር ጓደኝ ከጓደኛዬ ጋር ወይ ጓደኛዬ አንድ ሁለት ጊዜ አየኋት ማለት ነው። አንድ ጊዜ እንደዚህ አብረን ሆነን ማለት ነው አብረን ሆነን ይመስለኛልና እንደማውቃት አይደለችም የሆነ ፊቷ ሁላ ጥቁርቁር ብሎብኝ እንደዚህ በእጇ የሆነ ነገር የያዘች ይመስለኛል ማለት ነው። እኔ እምነት ሆን ምን ይሁን እንጃ ከዛ ማለት ነው። እንደዚህ የይስ ቃል መንፈሱ ማለት ነው። ካሁን በፊት አንድ ጋራ ተገናኝተን እናትና ውጭ ሀገር ነው የምኖረውና እናትና ሊቤት ነበር የምንሰራው። ከዛን ተገናኝተን እንደዚህ ህልሙን ብቻ ነገሪ እና እንደዚህ ተገኝተን ይዛቁች ብላ ይስት መሳቅ ጀመሪ፣ ማለት ነው እሷንሽ ምትስቂ ከዛ እኔ እንትን። አዎ፣ እሺ። እሷ አይደለችም ያኔ መንፈሱ ነው የሚመስለኝ ማለት ነው። ከዛ እንደገና የሆነ በእጇ ህልሙን እየተረጎምሽው እየሄድሽ ነው ያለሽው። አሁን ህልሙን በቀጥታ ያየሽውን ነገር ብቻ ንገሪኝ። ህልሙን ነው አዎ፣ ህልሙን ነው ማለት ነው። በዛ ውስጥ በመሀል አቋርጠሽ ሌላ እውን የሆነው ነገር አትናገሪ። እሺ፣ ህልሙ ብቻ ነገሪ። እሺ እና እንደዚህ ተገናኝተን ያኔ ትስቃለች፣ ያኔ ይስቃል መንፈሱ በሱ ላይ እንትን ብሮ ማለት ነው። መንፈሱ ሁን ነው አሁን ነው መንፈሱ የምትይው ወይስ እሷ ላይ ያየሽው ሌላ አካል አይደለም? መምህር በዛው እንደዚሁ በልሞ ይሆ በያለም ማለት ነው እኮ መንፈስ መሆኑን በምን አወቅሽ? እኮ ነው የምልሽ። እናትደባልቀዋል ከኛ ከአሁን ፊት እንደዚህ ታነስቶባት እንደዚሁኑ እንደዛ ነው የሚያደርጋት ማለት ነው በቃ እኮ እንደዚህ ግለጩ ልክ መንፈስ ሰው ሲነሳበት እንደሚታይባት አይነት ሁኔታ አየኋት ነው የሚባለው እሺ ቀጥይ ይቅርታ እና እንደዛ ሆኖ ከዛ እንደዛ እንትን ሲል እኔ ብድጋልኩ ና በእጇ እምነት እምነት ሁን ብቻ በእጇ የሆነ ነገር ይዛ የያዘች ይመስለኛል እምነት ይመስለኛል ብቻ እና ተቃጥሎ ነው ና ብዬ በውስጤ ከዛ እንደገና አቡነ ዘበሰማያት ተላሉ ማለት ነው ከዛ እና አቡነ ዘበሰማያት እልና ከዛ ልምልስ ትተላለች እሷ ማለት ነው። ከዛ ፊቷ ንሳቃት ቀይ ነኝ ማለት ነው። ግን የዛን ጊዜ ጥቁርቁር ብላ እየሆነ ለይ ቀይር ብላ ከዛ እና ራሷን ብቻ ታስርና ትኝት ትተላለች ማለት ነው። ከዛ እኔ አቡነ ዘበሰማያት ማለቴን አላቋረጥኩም ማለት ነው። ዝም ብያ አቡነ ዘበሰማያት እያልኩ እንትናል ከዛም ብንናል ይሄ ነው እንደኛ አይ እሷ ጋር ሆኖ ጓደኛሽ አሁንም አለች ከአንቺ ጋር ነች አለ። እንገናኛለን። በቃ ይኸውልሽ ስታወራሽ ሆነ ማንኛውም ነገር ሀሳብ ስታማክርሽ ሙሉ በሙሉ ራሷ ነች የምታወራይም ብለሽ እንዳታስቢ። ምናልባት መሀል ላይ መንፈሱ ቀላቅሎ የሆነ ትዕዛዝ አዞሽ ወይ የሆነ ስራ እንደዚህ እናድርግ እንደዚህ ነው ብላ ስታማክርሽ ራስሽ ነሽ ግን ወይም ደማን ብለሽ ወይ በጸሎት ከፍተሽ በልብሽ እሷ ስታወራ በልብሽ አባታችን ብንዘብ ዘብስ መትያሽ አዋሪያት በመሀል ራሷ ሳትሆን መንፈሱ ሆኖ ሊዘባርቅና ሊቀላቀል ይችላል። የአንተ ጠንቀቅ እያለች ነው። ሙሉ በሙሉ ራሷ ሆኖ አታወራሽ፣ በኖርማሉ ሕይወት ማለት ነው። አንቺ የሚመስልሽ በኖርማል ሆና ልታወራሽ ትችላለች፣ ግን የመንፈሱ ሀሳብም ሊቀላቀል ስለሚችል ጥንቃቄ አድርጌ ማለት ነው። እሺ መምህር አመሰግናለሁ። ሁለተኛው ደግሞ አብረን ይመስለኛል እንደዚህ ጸሎት የምናደርግበት ጋር ከዛ ጸሎት የምናደርግበት ጋር እሷ ፊቷን አዙራ ከዛም እባብ ይመስለኛል ማለት ነው። እኔ በሩ ጋር ነኝ። እሷ በዛ ፊቷን አዙራ ከዛም ብጠራት ብጠራን ማስበኝ የሚሆነ በቃ ድንዝዝን ያለችው ማለት ነው። ድንዝዝን ያለች ብጠራት ምንም እንትን አትለኝም። ከዛ እባቡ መቶ እንትን ይላታል ማለት ነው። ከዛ እሄዳለሁ ማለት ነው። ዛር እንደሚያስቸግራት ነው ዛር እንደሚያስቸግራት እያሳየሽ ነው ያለው። ኔትወርክ ችግር አለሳቀሽ ስ አሁን በመሃል ይቆራረጣል። ስለ ጓደኛሽ ነው እየነገርሽኝ ያለሽ። ስለ አንቺ አሁን ስሰጊ ስጸልይ፣ አቤቱ ጌታ ሆይ እስቲ ስለ ራሴ ያሳየኝ ብለሽ ጸሊይ። አሁን እሷ ላይ ያለው መንፈስ ቆይ የጠይቁሽን መልሽልኛ እንዴ! እሷ ላይ ያለውን የሚያሳይሽ ከሆነ በብዛት አንቺ ጋር የሆነ ተጽዕኖ ሊፈጥር የሚፈልግና ሊያታልልሽ ወይም ደግሞ ሊሸውድሽ ወይ ደግሞ ችግር ሊፈጥር የሚፈልግ መንፈስ ይኖራል። ወይም ደግሞ በተቃራኒው በጸሎት እንድታግዣትና እንድታስቢያት ረዳት እንደሚያስፈልጋት እያሳየሽ ይሆናል። እግዚአብሔር ሁለቱን አንቺ ምረጪ። እሺ፣ መምህር እኔ የ አአልሆም ኔ በእኔ እንደዚህ የሆነ ንትንሳ አሁን ለምሳሌ ጸሎተ ባርቶስ እንደዚህ ውዳሴ አምላክ እንሳን ስም የሚገባበት ላይ የእሷንም ስም እንደዚህ ጓደኞችንም እንደዚህ እያስገባሁ ነው እንትንም ነው ማለት ነው። እና እኔ ደግሞ እንደዚህ ስልክ እያወራሁ ይመስለኛል። ከጓደኞች ጋር በአብዛኛው እንደዚህ ከጓደኞች ጋር ሳወራ ስለአንተ ትምህርት ነው እንደዚህ እንትን የምንለው ማለት ነው የምናወራው። እና የሆነ የተማርኩትን ለእነሱ እንደዚህ ነው እንደዚህ ነው እያልኩ እነግራቸው ማለት ነው። ለማወራቸው ሰው ሁሉ ስለ አንተ ትምህርት እነግራቸዋለሁ ማለት ነው። ስለ አይነጠላ ያስተማርከውን ሁሉንም ነገር ማለት ነው። እና እንደዛ እያወራሁ ይመስለኛል ከእነሱ ጋራ። ከዛም መምህር የሆነ ትከሻይ ላይ የሆነ በጣም ክብድ ይለኛል ማለት ነው። ክብድ ይለኝና የሆነ በጣም ይከብደኛል እና ጎኔ ጋር ደግሞ የሆነ እንደ ቁስል ነገር ይመስለኛል ማለት ነው። የሆነ እንደዚህ ጎንበስ ስላ ማለት ምንም ጭራሽ እንትናለንም እና ከዛም በመቁጠሪያ ዝም ብዬ ጀርቤን እንትምናለ ማለት ነው። የእግዚአብሔርን ስም እየጠራው ጀርቤን መታለኝ ማለት ነው። ጀርቤን ስመታ የሆነ ግማሽ ቤቱ ይመስለኛል። የሆነ እንደዚህ እንትን የተባለ ይመስለኛል። የሆነ እንደሌላ የተቀየር ይመስለኛል። ፍርስ ያለማ ፍርስ ብሎ የሆነ ድልድል ያለ ይመስለኛል ማለት ነው። ከዛ ሰው የመጣ ይመስለኝና ሰው የመጣ ይመስለኛል። እንደዛን እየቀጠቀጥኩ ማለት ነው። ከዛ እንደዛ ከጀርባዬ ላይ የሆነ በቃ ውርድ ይላል። የሆነ ደቃቅ አፈር ውሃ ስናደርግበት ይሄ ምጠጥ ያደርገው የለም፣ ልክ እንዳፈር አፈር ይመስለኛል ከጀርባ ላይ ማለት ነው። ያ ክብድ ያለ እንዳፈር ውርድ ይልና ከመሬቱ ጋር እንትን ይላል ማለት ነው። በቃ ምንም አይታየኝም ከዛን ማለት ነው። አዎ ለምን አስተማርሽ ለምን መከርሽ ለምን ሰዎችን ቀየርሽ እያለ የሚበሳጭብሽ መንፈስ አንቺ ውስጥ አለ። ያ መንፈስ ቀንቶብሻል በአንቺ ይቀናል። በስንክሳር ላይ ብዙ ጊዜ ሳስተምር በተለይ እንትን ላይ የነፍስ ማዕድ ላይ ሳስተምር ሰምተሽ ከሆነ ሰይጣንም ቀናበት፣ ለምን ሰገደ ለምን ጸለየ? ብሎ በቅናት ተነሳሳበት የሚል አለ እና በህልምሽ የምታያቸው ነገሮች በብዛት ሰው ስትረጂ ከሆነ አንቺ ለሰው መጸለይ እንዳለብሽ ነው እግዚአብሔር የሚያሳየው። ጸልይላቸው፣ አግዣቸው፣ እርጃቸው ብታግዣቸው እኔ እሰማሻለሁ እያለን ያለው እና አታቋርጭ ግን የሚናደድ መንፈስ አለ የሚቀና ለምን ሰው አስተማርች ማን ስለሆነች ነው እሱ እንኳን አደለም ሰው ልታስተምር ራሷን እንኳን እንዳታቅላ አደርጋ ታስብ የነበረ የሚያስብ መንፈስ ውስጥ ሻለ ያ መንፈስ ግን የሚሸነፍ መንፈስ ነው አሁን እንዳልሽው ከአንቺ ላይ ስትቀጭው ስትገርፊው ስትሰግጂ ምስት ሊወድቅና ሊዋረድ የሚችል መንፈስ መሆኑ ማሳያ ነው ትንሽ መምህር በጣም ነው የማምሰግነው። የሆነ ስለተገናኙን፣ በጣም ነው ደስ ያለኝ። ስለገኝ፣ በጣም ነው ደስ ያለኝ ብዙ ጊዜ እና መምህር አንድ እየጾምሽ እየጸለየሽ ትምህርት እያዳመጥሽ ስለሆነ ጊዜሽን የምታሳልፊውና፣ እና በብዛት ከትምህርቶቻችን ጋር ስለሆንሽ ያለሽ ያው የምታዩም ህልም ዛ አካባቢ ነው የሚሆነው በብዛት ሰዎች የሚውሉበት በዋሉበት ቦታ ላይ ነው ህልማቸው የሚያተኮረው፣ እንደ ውሏቸው ውሏቸው እንዳካሄዳቸው እንደ ቤተሰባቸው ነው ህልሙን የሚያዩት እና ለዛ ነው በዚህ በትምህርቱ መስመር ያየሹ። እሺ መምህር በጣም ነው የማመሰግነው። ይቅርታ ስለ ጓደኛዬ ደግሞ አንድ ልንገር ኔ ንገን ጠይቅልኝ ብሎኝ ነው። ህልም ነው ህልም። በሰው አልቀበልም ብያለሁ እኮ ይቅርታ። እሱ ያለበት ቦታ አሁን እንትን ስለማይ እንደው ጠይቅልኝ ብሎኝ ነው ከገባኝ እሺ። ግን ህልም በሰው እሱ ያየውን ህልም ለአንቺ ሲነግርሽ የአንቺ ጆሮ ነው የሚቀበለው፣ የእሱ ግን አይምሮ እና ህሊናው ሁሉ ህልም ውስጥ ነበረ። ስለዚህ ሲነገር ግማሽ በግማሽ ትክክል ላይሆን ይችላል አነጋገሩ። ለማንኛውም እስኪ ንገርኝና ሁኔታውን እኒ ነው እንደዚህ በሬ ማለት ነው። በጣም ቀንዳም በሬ፣ ቀንዳም በሬ ሲያሯሩጠው ቀንዱንም እመታለሁ ቀንዱን ራሱ እየመታሁት አለ አይመለስም። ጭራሽ ወደኔ ነው የሚያሰገፍገው ወደ እሱ ነው የሚመጣው ማለት ነው። አንቺ አትፈቺለትም ነበር። እንደ እኮ ሁሌ የምናገረው ነው በሬ የሚያባርረው እኮ ግብሬ የለመደ ብዬሽ እኔ ነገር እኔ ኮርማ ከዱለች አይደል ነገራለሁ። ካንቲ ስማብዬ ከጥንት ከናት ካባት ከዘር ማንዘር ሲወርስ ሲወርድ ሲወረድ የመጣ መንፈስ ነው ግብሬ የለመደ ነው። እና ለዚህ ነው የተናደደብህ ተቆጥቶብህ ነው። ስለዚህ ጸሎትህን፣ ትጋትህን ቀጥልበት። አንተ ማን ስለሆንክ ነው ለዘመናት ስገበር የነበርኩትን የምትነካካኝ? ይላል ብለሽ እንትን ባይ በተለይ ለዶክተር ሮዳስ ታደሰ የጠየቁት ጥያቄ ና የሰጠሁት መልስ አለ። ስለ ኮኮብ ቆጠራ ላይ በሬ በሬ ምልክት ያለው ኮኮብ አለ፣ ዞዲያክ ላይ ኮኮብ ቆጠራ ላይ። እና ለምንድነው በበሬ መልክ በህልማችን የሚመጣው በሬ መስሎ ለምን ይመጣል የሚለውን ነገር አብራርቼ ተናግር ያለው እሱን፣ ገብታችሁ እዩት። ኮከብ ላይ ብዙ ሰዎች በሬ የሆኑ አሉ፣ ጊንጥ የሆኑ ምናምን ሰዎች ምልክታቸው ሸርጣን ምናምን ምናምን አሰደሳት እያለ የተለያዩ ስም አላቸው። ይሄንን ሆኖ ኮከብ ተቆጥሮለት መዳፍ ተነቦለት ወይም ደግሞ የሆነ ነገር በስሙ በእናቱ ስም ምናምን ተደርጎ ከሆነ በብዛት በበሬ መልክ ይመጣል፣ በእባብ ይመጣል፣ በውሻ መልክ ይመጣል። አለ እዛ ኮከብ ተቆጠረ ላይም ስላለ ነው። ይህም እነግርሽ ነገር መንፈሱ የደብተራ መንፈስ ከሆነ ልክ እንደ ደብተራ ይመጣል ማለት ነው። የጠንቋይ መንፈስ ከሆነ እንደ ጠንቋይ ሆኖ እንደየመጣበት እንደየጠንቋዩ ማንነት ነው የሚገለጠው። መምህር በጣም የማመሰግን እግዚአብሔር ይስጥልኝ። መምህር ትምህርቱን ደግሞ ቀጥልበት። እግዚአብሔር እግዚአብሔር አምላክ እንደጀመርከው እግዚአብሔር አምላክ ሆነት ብዙ እንዳወጥ አርጎናልና በርታልን ጠንክርልን። በጣም ማመሰግነው ምል። እሺ አመሰግናለሁ። እሺ እሺ፣ እግዚአብሔር አክብርልን። እንቻ